ወደ ትንቢት ቃል የወንጌል አገልግሎት ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ባለፉት ተከታታይ ሳምንታት የመጽሐፍ ቅዱሳዊ ትንቢቶች አፈታት መርህን በተመለከተ እያጠናን እንገኛለን። ይህ የጥናታችን ሰባተኛ ክፍል ነው። በዚህ በሰባተኛው ትምህርት የትንቢት መሠረቶች በሚል ርዕስ የምናጠና ሲሆን በተለየ መንገድ የእግዚአብሔር መንፈስ እንዲመራን እንዲያስተምረን በመጸለይ እንጀምራለን። እንጸልይ። እግዚአብሔር አፍቃሪ አባታችን እናመሰግንሃለን። አንተ ስለምትረዳን፣ ስለምታግዘን ቃልን እንድናስተውል ስለምታደርግልን ነገር ሁሉ ተመስገን። አሁንም አስተምረን፣ ተናገረን። ወደ አንተ ፊት ስንቀርብ አንተ ደግሞ በኃይል ሙላን፣ ደግሞም በእውነት ቃል መመሰረት መኖር እንድንችል አግዘን። በጌታ በኢየሱስ ክርስቶስ ስም አሜን። የትንቢት መሠረቶች ይላል የጥናታችን ርዕስ። በእግዚአብሔር ቃል በትንቢተ ኢሳያስ ምራፍ ስድስት ቁጥር ስምንት የጌታንም ድምፅ ማንን እልካለው ማንስ ሄድልናል ሲል ሰማሁ እኔም እነሆኝ እኔን ላከኝ አልሁ ይላል። እንግዲህ የእግዚአብሔር ዙፋን የሰማይ ሰማያትና የምድር መንግስት ገዢ መቀመጫ ነው። ለእርሱ ቅርብ የሆኑት ፍጡራን በዛ የዙፋኑ ክፍል ውስጥ የምናገኛቸው ኪሩቤሎች ናቸው። የመላእክትን ጭፍራዎችም ደግሞ እንደሚያዙ እናውቃለን። ኃጢአት ወደ ዓለም ከገባ ጀምሮ ታዲያ እነዚህ ኪሩቤሎች በእግዚአብሔርና በሰው ዘር ግንኙነት መካከል ትልቅ ሚናን ይጫወታሉ። በተለይም በትንቢት ምክንያት የማይታየውንና የማይዳሰሰውን ዓለም የሚጋርደው መጋረጃ ተገልጦ እናያለን። እነዚህን ኪሩቤሎች እኛን ለመርዳት በእግዚአብሔር ታዘው በዙፋኑ አጠገብ ቆመውም እንመለከታቸዋለን። በተለይ በመጽሐፍ ቅዱሳችን ውስጥ የእግዚአብሔር ዙፋን መቀመጫ የሆነውን በራእይ ነቢያት በሚመለከቱበት ጊዜ ያዩቸውን ትዕይንቶች ስናጠና እነዚህን ኪሩቤሎች እናገኛቸዋለን። የእግዚአብሔርን ክብር በመጋረድ በዙፋኑ ዙሪያ እንመለከታቸዋለን። እንግዲህ ያንን ነው የምናጠነው። እግዚአብሔርና ኪሩቤሎችን እንመለከታለን። የእሳት መልእክተኞች የኪሩቤል ተግባሮቻቸው ምንድን ነው? የእግዚአብሔር ደግሞ ክብር ነጸብራቅ እንዴት እንደሆኑ እንመለከታል። በመቀጠል ደግሞ እነዚህ ኪሩቤሎችና የሰውን ዘር በተለየ ሁኔታ የምንመለከት ይሆናል። እንግዲህ ይህንን የምናጠናበት ምክንያት አሁንም ዓላማችንን አስተውለን ለመጀመር ያህል በመጽሐፍ ቅዱስ በተለይ እንደምንመለከተው በራእይ መጽሐፍ ውስጥ የእግዚአብሔር ዙፋን በሚገለጥበትና በሚታይበት ጊዜ በዛ ውስጥ የምናያቸውን ሁነቶች እና ትዕይንቶች መረዳት እጅግ በጣም ወሳኝ ሚናን ስለሚጫወት፣ ስለዚህ እንግዲህ ይህንን ጥናታችንን በዚህ ዓላማ ወደ ውስጥ ዘልቀን እንመለከተዋለን። በመጀመሪያ እግዚአብሔርና ኪሩቤሎችን እንመለከታለን። የእግዚአብሔር ዙፋን፣ የዙፋኑ መቀመጫ፣ በዙፋኑ ዙሪያ ያሉትን እነዚህን ኪሩቤሎች መጽሐፍ ቅዱሳችን በአስደናቂ ሁኔታ ነው የሚገልጠው። እነዚህን መላእክት ወይም ደግሞ የክብሩን የሚጋርዱትን ኪሩቦች እግዚአብሔር በቃሉ በኢሳይያስ ምዕራፍ 6 ቁጥር 6 ላይ ከሱራፌል ከኪሩቤል እያለ ሲገልጣቸው እናያለን። ኢሳያስ ስድስት ስድስት እንደዚህ ይላል፣ ከሱራፌልም አንዱ እየበረረ ወደ እኔ መጣ፣ በእጁም ከመሰዊያው በጉጠት የወሰደው ፍም ነበር ይላል። እንግዲህ እጅግ ኃይለኛና የተለየ የሆነ ብርሃን፣ ከኃይለኝነቱም የተነሳ ሀሳባችሁንና ስሜታችሁን ሳይቀር በግልጥ እንዲታይ የሚያደርግ ብርሃን ቢበራባችሁ ብላችሁ አስቡት። ኢሳይያስ እንደዚህ ነበር የሆነ የእግዚአብሔርን ዙፋን በተመለከተ ጊዜ ያጋጠመው እንዲህ ነበረ። ብርሃን በራበት ያ የእግዚአብሔር ብርሃን፣ የጽድቁ ብርሃን፣ የፍጽምናው ብርሃን በሱ ዙሪያ ሲያበራ በውስጡ የነበረውን ቆሻሻውን፣ ግድፈቱን ሁሉ ቁልጭ አድርጎ ወደ ውጭ ሲያወጣው እንመለከታለን። ማየት የተሳነውን ነገር ሁሉ ብርት አድርጎ በብርሃን አጉልቶ ሲያሳየው እናያለን። እንግዲህ በዚህ ጊዜ ነበር ኢሳይያስ የእግዚአብሔርን ዙፋን በተመለከተ ጊዜ ያጋጠመው ይህ ነበርና እንዲህ ብሎ ምላሹን ሰጠ። ጠፍቻለሁና ወዮልኝ ያለ ኢሳይያስ ምዕራፍ ስድስት ቁጥር አምስት ላይ ምክንያቱም ወደ እግዚአብሔር የክብር ነጸብራ ቀርቦ በእሱ የፍጽምና ብርሃን ውስጥ ሆኖ የማይታይ የማይወጣ የማይጎላ ጉድፍ የለምና። ከዚያም አንድ እንደ እሳት የሚነድ ፍጡር በብራይስ ሴራፍ ይለዋል። ስለ እግዚአብሔር ቅድስና መዘመሩን አቁሞ ከመሠዊያው ላይ የእሳት ፍም ወስዶ ይላል ወደ ኢሳያስ በመምጣት ኃጢአቱ በሙሉ ይቅር እንደተባለለት ሲያረጋግጥለት እንመለከታለን። በኢሳያስ ምዕራፍ ስድስት ላይ ደን በምናነብበት ጊዜ ከቁጥር አንድ እስከ ሰባት ላይ ኢሳያስ በዛ በትንቢት መንፈስ ተወስዶ በራእይ የተመለከተውን እንዲህ ተዘግቦልናል። ንጉሱ ይላል ኦዚያን በሞተበት ዓመት እግዚአብሔርን አየውት ይለናል፣ ኢሳይያስ እርሱም ከፍ ባልና ልዕልና ባለው ዙፋን ላይ ተቀምጦ መጎናጸፊያውንም ቤተ መቅደሱን ሞልቶት ነበር። ሱራፌል ተብለው የሚጠሩ መላእክትን በዙሪያው ነበሩ። እያንዳንዱ መልአክ ስድስት ክንፍ አለው። በሁለቱ ክንፎቹ ፊቱን ይሸፍናል፣ በሁለቱ ክንፎቹ እግሮቹን ሸፍኗል፣ በሁለቱ ክንፎቹ ይበር ነበር። አንዱ መልአክ ከሌላው ጋር በመቀባበል የሰራዊት አምላክ ቅዱስ ቅዱስ ቅዱስ ነው፣ ክብሩን በዓለም ሁሉ የሞላ ነው ይሉ ነበረ። ከድምፃቸውም የተነሳ የቤተ መቅደሱ መድረክ እስከ ስር መሰረቱ ተናወጠ፣ ቤተ መቅደሱን በጢስ ተሞላ። እኔም እነሆ አንደበቶቼ አንደበቶቹ በረከሱበት ሕዝብ መካከል የምኖር አንደበቶቼ የሚረከሱብኝ ሰው ነኝ፣ ንጉሱን የሰራዊት አምላክን ባይኖቼ አይቻለሁና መጥፋቴ ስለሆነ ወዮልኝ አልኩ ይላል ቀጥሎም ከዚያም መላእክት አንዱ እየበረረ ወደ እኔ መጣ። ከመሠዊያውም የወሰደውን የእሳት ፍም የያዘበትን ጉጠት በእጁ ይዞ ነበር። በእሳት ፍም ከንፈሮቼን ነቅቶ እነሆ ይህ የእሳት ፍም ከንፈሮችን ስለነካ በደል ተወግዷል፣ ኃጢአትም ይቅር ተብሎ አላለኝ። ከዚያም በኋላ እግዚአብሔር ማንን ልካለው? መልእክተኛ ስም የሆንልኝ ማን ነው ሲል ሰማሁት። እኔም እኔ ሄዳለው፣ እኔን ላከኝ አልኩ ይለናል። እንግዲህ እርግጥ ነው የኢሳያስን ኃጢአት ይቅር ያለው ኪሩቤሎ አልነበረም። የእግዚአብሔርን መልእክት ማስተላለፍ ነበር የኪሩቤሉ ተግባር። እንደዛም በመሆኑ እርሱ ያንን ሲያደርግ እናያለን። ከእግዚአብሔር ተልእኮ መጥቶ ያንን ጉጠት፣ በእሳት ፍም የተያዘውን ጉጠት በአንደበቱ አደረገ። በመቀጠልም ኢሳያስ ይህንን ሚና እንደወሰደ እንመለከታለን። ምክንያቱም አሁን ልክ ለእሱ የተደረገለት የመንጻት ስርዓት ደግሞ ወደ ህዝቡ እንዲገባ እግዚአብሔር ህዝቡን ማጥያታቸውን አስተውለው በንስሐ ተመልሰው ይህንን መንጻት እንዲያገኙ ማንን ልላክ ሲል እግዚአብሔር ላቀረበው ጥያቄ ኢሳያስ እኔን ላከኝ ብሎ መለሰ። የሚያስገርመው ነገር ታዲያ ኢየሱስ ሌላ የእግዚአብሔር መልእክተኛ ስለነበረ ስለ መጥምቁ ዮሐንስ ሲናገርም እንዲህ ነበር ያለው እርሱ የሚነድና የሚያበራ መብራት ነበር አለ በዮሐንስ ወንጌል ምዕራፍ 5፥35 እንግዲህ ኢሳይያስን ተመልከቱት እዚህ ላይ ልክ ሻማ እንደሚለኮስ ብርሃን እንደሚለኮስ ተለኩሶ ደግሞ ወደ ጨለማ ሄዶ እንደሚያበራ እየተቃጠለ እንደሚያበራ ልክ እንደዛ ነው የሆነው ኢሳይያስ ተለኮሰ ከእግዚአብሔር መሰዊያ ከተወሰደው ፍም እሳት ተለኮሰ ተለኮሰው ሄዶ ደግሞ አሁን ኢሳይያስ ብርሃኑን ሲያበራ እንመለከታለን ልክ እንደዛ ደግሞ ያበራ መጥምቁ ዮሐንስ እንደነበረ እሱም እየነደደ ያበራ መብራት እንደሆነ የእግዚአብሔር ቃል ይናገረ። እንግዲህ የኪሩቤል ተግባር ምንድን ነው ያለን እንደሆነ መጽሐፍ ቅዱሳችን ወደ ኋላ ሄደን ስንመለከት ሳለ ከዘፍጥረት እነዚህን ኪሩቤሎች እናገኛለን። መጽሐፍ ቅዱስ ከአዳምና ከሔዋን ኃጢአት በኋላ ወዲያውኑ ከኪሩቤል ጋር ያስተዋውቀናል። እግዚአብሔር ለኪሩቤል የሰጠው ስራ ምንድን ነበር ካለን በዘፍጥረት ምዕራፍ ሶስት ቁጥር ሀያ አራት ላይ ወደ ሕይወት ዛፍ በሚወስደው መንገድ ላይ የተቀመጡ ነበሩ። ወይም ደግሞ በዛ ቦታ ሆነው በሚንበለበል ሰይፍ ይጠብቁ ነበር። ወደ ሕይወት ዛፍ የሚወስደውን መንገድ እንዲጠብቁ አደረጋቸው። ይህም ማለት የሰው ልጆች ወደ ኤደን ገነት እንዳይገቡ መጠበቅ ማለት ነው። ነገር ግን መገኘታቸው ማስፈራሪያ አልነበረም። የኤደን በር የመለኮትን ዙፋን የሚመስል አነስተኛ ተምሳሌት እንዲሆን እንዳደረጉት ነው የምናየው ከዚህም ዙፋን ጸጋ ይመነጭ ነበር። በሌላ አነጋገር በዛ ቦታ ላይ የምንመለከተው ያ የኪሩቤሎቹ በዛ ቦታ መገኘት ያ የህይወት ዛፍ የእግዚአብሔር ክብር ያረፈበት ቦታ እንደነበር እናያለን። መቀመጥ ተብሎ የተረጎመው ቃል እነሱም በዛ ሲያስቀምጣቸው ሻካን ከሚለው እግዚአብሔር በቤተ መቅደስ ውስጥ እንደሚያድር ለመግለጽ ጥቅም ላይ ከዋለው ቃል ጋር አንድ አይነት በታቦቱ ላይ የሚገለጠውን የእግዚአብሔርን ክብር ለመግለጥ የሚወክል ሸካይና የሚለውን ቃል የመጣው ከዚሁ ነው። ይህም ክብር በኪሮቤሎች መካከል የነበረ ነው። እርሱም የእግዚአብሔርን ዙፋን የሚወክል ሆኖ እናገኘዋለን። በአንደኛ ዜና 13 ቁጥር 6፣ በኢሳያስ 37 ቁጥር 16 እንግዲህ በዙፋኑ ዙሪያ የሚሰሩት ምንድን ነበር ያለን እንደሆነ ያመልኩና መዳንን የሚወርሱትን ህዝብ በመወከል የእግዚአብሔርን ትእዛዝ በቀጥታ ይፈጽሙ ነበር። በራይ ምዕራፍ 4 ቁጥር 8 ላይ ስንሄድ በእግዚአብሔር የዙፋን መቀመጫ ውስጥ እነዚህን ኪሩቤሎች እናገኛለን። በራይ ምዕራፍ 5 ከቁጥር 8 እስከ 9 እንደዚያው። በዕብራውያን ምዕራፍ 1 ቁጥር 14 ደግሞ እነዚህ የእሳት ነበልባል የእግዚአብሔር አገልጋዮች መዳን ለሚገባቸው የእግዚአብሔርን ፈቃድ የሚፈጽሙ እንደሆኑ ተጽፎልን እናገኛለን። እንግዲህ የእግዚአብሔር ክብርም ነጸብራቅ እንደሆኑ እናያለን። በተለይ በራይ ምዕራፍ አራት ቁጥር ስድስት ላይ በዙፋኑ ፊት ይላል ብርሌ የሚመስል የብርጭቆ ባህር ነበር፣ በዙፋኑ መካከል በዙፋኑም ዙሪያ በፊትና በኋላ አይኖች የሞሏቸው አራት እንስሶች ነበሩ ይለናል። ኢሳይያስ ሕዝቅኤልና ዮሐንስ በእግዚአብሔር ዙፋን ዙሪያ አይተው የመዘገቧቸው ኪሩቤሎች የተገለጹበት መንገድ በጣም ተመሳሳይነት እንዳለው እዚህ ላይ ልብ ይለዋል። እስቲ ጎን ለጎን አድርገን እያነጻጸረ እናያቸው በኢሳይያስ ምራፍ ስድስት ከቁጥር አንድ እስከ አራት የእሳት ፍጥረታት ወይም ሱራፌሎችን እንመለከታለን። ስድስት ክንፎች እንደነበሯቸው ተጽፎልናል። ቅዱስ ቅዱስ ቅዱስ እያሉም ያመልኩት እንደነበር እናያለን። ከዛም አልፈን ደግሞ ቤተ መቅደሱ ከነሱ አምልኮ የተነሳ በእስጢስ እንደተሞላም የምናይበት ሁኔታ አለ። በሕዝቅኤል ምዕራፍ አንድ ከቁጥር አምስት እስከ 14 ላይ ደግሞ ሄደን በምናነብበት ጊዜ የተቀጣጠለ ችቦ እናያለን ሰዓት እዚህ ጋም እናያለን። አራት ክንፎች እዚጋ ስድስት ሳይሆኑ አራት ክንፎች ያሏቸው እናያለን። እንደገና ደግሞ እነዚህ አራት ፊት የሰው፣ የአንበሳ፣ የበሬና የንስር ክንፍ ያለውን ደግሞ እንመለከታለን። ደግሞም ያበሩም እንደነበር ብርሃን በዛ ቦታ እንደሆነ እናያለን። አሁን ወደ ራእይ ደግሞ ስንመጣ በኢሳያስና በዕዝቅኤል የነበረውን አስተውለን ወደ ራእይ ዮሐንስ ስንመጣ በዚያም ቦታ የእግዚአብሔር ዙፋን ክፍል ሲገለጥ ሕያዋን ፍጡራንን እንመለከታለን። ስድስት ክንፎች የነበሯቸውን መላእክት እናያለን። ቅዱስ ቅዱስ ቅዱስ እያሉ ልክ ኢሳያስ ስድስት ላይ እንዳለው ሲዘምሩም እናያለን። ደግሞ እንዳንበሳ፣ እንደ በሬ፣ እንደ ሰውና እንደ ንስር ይመስሉ የነበሩ አራት ፍጥረታት እንደሆኑ እናያለን። በአይኖች የተሞሉም እንደሆኑ ተገልጦልናል። እንግዲህ ኪሩቤል የእግዚአብሔር ክብርን እያንጸባረቁ በተለይ የአይኖች የድምቀት ምልክት ናቸው፣ ይነዱና ያበሩ ነበር። የእግዚአብሔር ፍጥረታት በሙሉ በእርሱ አምሳል የተፈጠሩት የሰው ልጆችና በአስደናቂ ዙፋኑ አጠገብ የሚቀመጡት መላእክት የተፈጠሩበት ዓላማ የእርሱን ክብር ለማንጸባረቅ እንደነበር እናያለን። በእርግጥም የእግዚአብሔርን ክብር ያንጸባርቁ ነበር። በእግዚአብሔር ዙሪያ ሆነው በዚህ በተለያየ ለእኛ ከአይምሯችን በላይ በሆነ አቀራረብ ሆነው እግዚአብሔርን ያከብሩት ነበረ። እንግዲህ አሁን ወደ ኪሩቤልና ወደ እነዚህ ወዳየናቸው ኪሩቤሎችና ወደ ሰው ዘር ደግሞ እንምጣ፣ ወደ ቁርኝታችን። በተለይ አንበሳ፣ ሰው፣ በሬና ንስር እነዚህ አራቱ የአንበሳ የሰው የበሬና የንስር ምስል ይዘው በዙሪያው የነበሩትን በምንመለከትበት ጊዜ በራእይ ምዕራፍ አራት ቁጥር ሰባት ላይ ያለውን እንድናስብ ያደርገናል። ፊተኛውን እንስሳ አንበሳ ይመስላል፣ ሁለተኛው እንስሳ ጥጃ ይመስላል፣ ሶስተኛው እንደ ሰው ፊት ነበረው፣ አራተኛው እንስሳ የሚበር ንስር ይመስላል ይላል። ኪሩቤሎች የተገለጹበት መንገድ እዚህ ጋ ነው። ልብ ልንል የሚገባን በመገናኛው ድንኳን ዙሪያ የሰፈሩት የአራቱን ዋና ነገዶች አርማን ይመስል እንደነበር እናያለን። በራይ በሕዝቅኤል ምዕራፍ አንድ ቁጥር አስር በራይ ምዕራፍ አራት ቁጥር ሰባት የምናገኘው ይህንን ነው። እዚህ ጋር በስዕሉ እንደምታዩት ቤተ መቅደሱ አለ። ለዛ ጋር የውጭው አደባባይ ያለ የቅዱሱ ክፍል አለ። የቅድስተ ቅዱሳኑ ክፍል አለ። በዙሪያው ደግሞ የእግዚአብሔር ሕዝብ ሰፍረው ነበር፣ አስራ ሁለቱ የያዕቆብ ልጆች ነገዶች። እንግዲህ በዚህ እንደምናየው በምስራቅ በኩል እዛ ጋ አቅጣጫው ይታያቸዋል። በምስራቅ በኩል የሰፈረው የይሁዳ የኢሳኮርና የዛብሎን ነገድ ነበር። የይሁዳ ነገድ ከፊት ይቀድማል። የይሁዳ ነገድ ደግሞ የሚመሰልበት የነበረው አርማ ያንበሳ ነበር። እንግዲህ በአንበሳ የሚጀምረው ለዛ ነው። ወደ ደቡብ ደግሞ በምንሄድበት ጊዜ ሮቤል አለ፣ ስምዖን አለ፣ ጋድ አሉ። እነዚህ ሶስት ሆነው ሮቤል ከፊት ይወጣል። ሮቤል ደግሞ የተመሰለበት አርማ የሰው ፊት ነበረ። ከዛ ወደ ምዕራብ ስንሄድ ደግሞ ኤፍሬም አለ፣ ምናሴ አለ፣ ብንያምም አሉ እነሱ ደግሞ አንድ ላይ ሆነው በሰፈሩበት በዚህ በምዕራብ በኩል ከፊት ያለው ኤፍሬም የእሱ አርማ የበሬ እንደነበር እንመለከታለን፣ ወይም የጠጃ ከዛ ደግሞ እንደገና በስተሰሜን በኩል ዳንን እናገኛለን፣ አሴርን እናገኛለን፣ ንፍታሌምን እናገኛለን። ዳን ከፊት ተሰልፎ የእሱ አርማ ደግሞ የንስር እንደሆነ እናያለን። እንግዲህ እነዚህ የሚያሳዩት ምንድን ነው? እነዚህ አራቱ እንስሶች በሰማይ በእግዚአብሔር ዙፋን ፊት ያየናቸው በምድር የነበረውን በእግዚአብሔር ዙሪያ ያሉትን የእግዚአብሔር ሕዝቦች የሚወክል ነው። አዲስቱ ኢየሩሳሌም ተመሳሳይ መልእክት እንዳላትም ተገልጿል። አስራ ሁለት በሮች ነበሯት በእያንዳንዱ ጎን ደግሞ ሶስት ሶስት በሮች እንደነበሩ እናያለን። ልክ ከዚህ ጋር በምናየው አደራደር መሰረት እግዚአብሔር ዙሪያውን ኪሩቤል እንዳሉ እንደዚሁም የእርሱም ሕዝብ ዙሪያውን እንዲሆኑ የሚፈልግ አምላክ ነው። እግዚአብሔር ከእርሱ ጋር እንድንኖር ይፈልጋል። ይህ እውን ሊሆን የሚችለው ደግሞ ኢየሱስ ወደ እርሱ ሊወስደን በዳግም ምጻቱ በሚገለጥበት ጊዜ ነው። ለዚህ ነው በራይ ምዕራፍ 21 ቁጥር ሶስት ላይ እግዚአብሔር ይመጣል መካከለኛ በመካከላችን ያድራል፣ እኛም በዙሪያው ሕዝቡ ሆነን እንኖራለን። ነገር ግን በእግዚአብሔር ዙሃን ፊት ለመሆን እስከዚያ መጠበቅ ያኔ ብቻ የሚጀምር አይደለም። በኤፌሶን ምዕራፍ ሁለት ከቁጥር አራት እስከ ስድስት ስናነብ ሳለን እግዚአብሔር በልጁ በክርስቶስ ኢየሱስ ወደ እርሱ የምንቀርብበትን መንገድ ጠርጎ መርቆ ከፍቶልናል። በዛ መጠቀም እንችላለን፣ ወደ እሱ መቅረብ እንችላለን። እነዚህ እንስሳት የሚያሳዩን እግዚአብሔር በዙሪያው እኛን ማየት እንደሚፈልግ እንደሆነ እዚህ ላይ ልብ እንላለን። እንግዲህ ያውስ የወደቁትን ደግሞ በመተካት በመጨረሻ ጌታችን ኢየሱስ ክርስቶስ በሚገለጥበት ጊዜ በሱ ዙፋን ዙሪያ ሆነን ለሱ ከኪሩቤል ከሱራፌል ጋር እንደምንሰግድለት እንደምናመሰግነውም በትንቢት ተጽፎልናል። እንግዲህ በሚያሳዝን ሁኔታ ግዴታቸውን በአግባቡ የተወጡት ሁሉም ኪሩቤሎች አልነበሩ። ይልቁንም በክብርና በሞገስ የተሞላ ነገር ግን ይህ ሁሉ ክብር ግን ከእግዚአብሔር ሳይሆን ከራሱ እንደመጣ ያሰበ አንድ ነበር። ይህ ኪሩብ ሉሲፈር በመባል የሚታወቀው ነው። በሕዝቅኤል ምዕራፍ 28 ቁጥር 14 እና 17 ላይ ታሪኩን እናገኘዋለን። ከእግዚአብሔር ዙፋን በላይ ዙፋኑን ከፍ አድርጎ የእግዚአብሔርን ኪሩብ ሊጋረድ ሲገባ፣ እሱ ግን እግዚአብሔርን ለመተካት ፈለገ። ያን ጊዜ ኃጢአት ወደ ዩኒቨርስ ገባ። ሉሲፈርና መላእክቶቹ በእግዚአብሔር ተራራ ላይ ነበሩ፣ ነገር ግን ከዚያ ተራራ ተባረሩ። ስፍራቸው ለበጉ ታማኝ በሆኑት ይወሰዳል። ለዚህ ነው በራዕይ ምዕራፍ 14 ቁጥር አንድ ላይ አየውም ይላል እነሆም በበጉ ተራራ በጽዮን ተራራ በጉ ቆሞ ነበር፣ ከእርሱም ጋር ስሙንና የአባቱ ስም በግንባራቸው የተጻፈላቸው መቶ አርባ አራት ሺዎች ነበሩ ይላል። በየት? በዛ ተራራ በዛ ተራራ ሉሲፈር ነበር፣ ስፍራውን ለቀቀ። አሁን በሱ ቦታ በእውነት እግዚአብሔርን የሚያመልኩት በዛ እንደሚሰበሰቡ ይናገራል። ይህ አስደናቂ ታምር ሲሆን የሰማያዊ ፍጥረታት በአንድ ላይ እንዲህ ብለው ይዘምራሉ ይገባሃል ኢየሱስ ታርደሃል በደምህ ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከአሕዛብ ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረግካቸው በምድር ላይ ይነግሳሉ እያሉ አዲስን ቅኔ ይዘምሩለታል ይላል ራእይ ምዕራፍ አምስት ቁጥር ዘጠኝ እስከ አስር እንግዲህ ያ ነው ተስፋችን ያ ነው ለወደፊት የምንጠብቀው እነዚህ ሁሉ ሰማያዊ ፍጡራን ከምንም በላይ ሀሳባቸውን ሁሉ የጣሉት በአንድ ጉዳይ እንደሆነ እናያለን። ይህም በተበላሸው ዓለም ያለች ቤተ ክርስቲያን ነች። ወደ ክርስቶስ የሚመለከቱትን የሚመለከቱትንና በእርሱ የሚያምኑትን ሁሉ ለማዳን በእርሱ ትእዛዝ ለክርስቶስ በመስራት ላይ ናቸው። እነዚህ ሰማያዊ ኃይላት ለተለኳቸው እየበረሩ ነው። የተሰቀለውንና የተነሳውን አዳኝ ኃይል ርኅራሄ ፍቅርና ክብር ለማሳየት በቅዱስ ማህበር፣ በታላቅና ከፍ ባለ ህብረት ለአንድ ዓላማ ተነስተዋል። እነዚህ የሰማይ ጭፍሮች የእግዚአብሔር ቤተ ክርስቲያን እንዴት መሆን እንዳለበት በአገልግሎታቸው ያሳያሉ። ክርስቶስ ለመንፈሳዊ ህይወታቸውና ለእውቀት በመከራ ውስጥ ረፍትን ፍለጋ ወደ እርሱ ለሚመለከቱት በሙሉ በዓለም ሁሉ መልእክተኞቹን በመላክ በሰማይ ለነርሱ እየሰራ ይገኛል ይላል። እንግዲህ አሁን ያየነው በሰማይ ዙፋን የሚሆነው ሁሉ እግዚአብሔር በምድር ለሚሰራው የማዳን ስራውም የሚጠቀምበት እንደሆነ ከዚህ እንመለከታለን ማለት ነው። እንግዲህ ይህንን እንድናስተውል እግዚአብሔር በጸጋዊ እርዳን። የበለጠ ወደ እግዚአብሔር ዙፋን አዲስና ሕያው ተመርቆ በተከፈተልን መንገድ በክርስቶስ ኢየሱስ በማመን እየቀረብን ዛሬ ከእሱ ጋር ሕያው ግንኙነት አድርገን ደግሞ ለዘላለም ከእሱ ጋር ለመኖር የተዘጋጀን እንድንሆን እግዚአብሔር በጸጋዊ እርዳን። ጌታ ይባርካችሁ።